አጼ ኃይለስላሴ በዚያን ጊዜ ማድረግ የሚያስቸግርም ቢሆን መልካም ሀሳብ፣ መልካም ዘር ለልጆቻቸው ማቆየትና ቀጣዩ ትውልድ ሊሰራው እንደሚችል አስበው በዚህ ቦታ ላይ ይህንን ፕሮጀክት ዲዛይን አሰርተው ቀጣዩ ትውልድ ይገነባዋል የሚል እጅግ ትልቅ ራእይ በመሰነቃቸውና ያም ህልም በልጆቻቸው እውን ስለሆነ ክብርና ምስጋና ይገባቸዋል። የእሳቸው ልጅ የሆኑት እና ቀጣዩን ትውልድ የሚወክሉት አቶ መለስ ዜናዊ በስልጣን ዘመናቸው መጨረሻ አካባቢ ይህ ፕሮጀክት ዓለም አቀፍ ሁኔታውና የኢትዮጵያ ሁኔታ ምቹ ጊዜ እንደሆነ አምነው ፕሮጀክቱ እንዲጀመር በማድረጋቸውና በእሳቸው ቆይታ የፕሮጀክቱ እድገት እምብዛም ያላደገ ቢሆንም በማስጀመራቸውና ከሳቸው የሚቀጥሉ አመራሮች እንደሚጨርሱት ተማምነው ለጀመሩት ስራ ክብርና ምስጋና ይገባቸዋል። ከሳቸው በኋላ አቶ ኃይለማርያም ደሳለኝ ፕሮጀክቱ በጅምር በቁፋሮ ጊዜ ላይ ከነበረበት ተረክበው እስከደረሰበት ደረጃ ድረስ ለማድረስ በእሳቸው ጊዜ የነበረው ምቹ ያልሆነው ፖለቲካል አውድ ሳያግዳቸው ላደረጉት ተጋድሎ፣ ከሁሉ በላይ ደግሞ እድለኛ ሆነው ዛሬ ከኛ ጋር ሆነው ይህንን ድል ለማየት ስለበቁ እጅግ የከበረ ምስጋናና አድናቆት እንዲሁም እንኳን ደስ ያለው እላቸው እወዳለሁ። ሶስቱ የሀገራችን መሪዎች የሚከተሉት እሳቤ አይዲዮሎጂ፣ የአመራር ስርዓት፣ የተወለዱበት ከባቢ የተለየ ቢሆንም ኢትዮጵያውያንን አንድ የሚያደርግና የኢትዮጵያውያንን ልክ የሚያሳየውን ይህንን ግድብ ሳያቋርጡ ከሀሳብ እስከ ንድፍ ከንድፍ እስከ ጅማሮ ከጅማሮ እስከ ተግባር ስላስኬዱ፣ ይህ የኢትዮጵያ የወደፊት ጉዞም ምልከታ እንዲሆን ስለሚያግዝ ወደኋላ መለስ ብሎ ማመስገን ማስታወስ ተገቢ ይሆናል። እኛ የጀመሩትን የጨረስን እንጂ ያስጀመርን ስላልሆን፣ የጀመሩትን አመስግኖ መጀመር ለሚቀጥለው ስራም አጋዥ ይሆናል።